የተለያየ ዞሮ ዞሮ እየገደፈንን አለ ዞሮ ዞሮ እኛ አሁን ከወደፊቱ የነበረን ምርታማ ገብስ ቡኒ ምናምን እያነሱን ዘራ የነበረው ያም ዞሮ ዞሮ አንድ ከሻ እዛ ውጭ ነው አይሆንም ነበር። ግን እዚህ የተሰጠናት ሀብ ሰላሳ ናት። ግን አሁን ድኝቱን ስናመዛዝ ነው ግን ከአንድ በቃ አንድ ከሻ ስትሆነ የነበረ አሁን ግን እስከ አራት ኩንታ ነው ይወጣ ነው ያለው አሁን ምርታማ እየሆኑ ግን አንዳንዶች ደግሞ ደካማ ደግሞ ያላወቅ ነው ደግሞ ወደኋላ እያለ ሮዝሮ የተወሰነ እንዲያያ ነው ግን ይህን ዛ አንድ ከሻ ሲያገኙት፣ አሁን አራት ኩንታን እዛም በላይ እያገኙ ነው ያለው። በጠቃም በጣም ይህን ከቀበሌም ከወረዳም በጣም ይህን አስበው ያመጡ ካልም የሚባል ድርጅት በጣም ምርጥ ድርጅት፣ አሁን ለወደፊቱም ብዙ ነገር ያመጣል። ብዙ ይህን ወጣቱ በቃ ቀበሌውንም ወረዳውንም እስከ ክልል ቢሆን በቃ እዛም በላይ ስም ያስጠራል ብዬ ነው ገምተው ይህን ቦታ ይህን ወጣት ማለት ወጣቱም አሁን በቃ ሀያ አራት ሰዓት በቃ እዚህ ሆኖ ያለው ቀሌላም ምን አይንቀሳቀስ ምን ነው የመጣ የተንቀሳቀሰ በቃ አሁን ያገኙትም አሁን ደስታ በደስታው ነው። እኛም ገና እንትላላለም አሁን የነሱ ነው ያያየነኛ እየጠየቅነ በቃ እኛም በቃ ጥቅመኛ ተአለነ በቃ ጥቅም አለነ በቃ እያለ ስለሆነ አሁን ያው ትንሽ አንገታችን ያሰፋና ያው የገበያ ችግር ነው። ገበያን ደግሞ ከወረዳውም ከዞኑም የመጣ ፍራፍሬ የሚሰጥ ነገር ስላለ በዛን ተግባብቶ ሳበቃ የሆነ ፕሮግራም አውጥተው እኛም ይህን ኩንታን ብለን እነሱ ቢረከውን እኛ ይህን ይህን ካላደረጉን በይም ግዳፍ ካልሰጡን እኛ ደግሞ አራት ኩንታን አምስት ኩንታን አውጥተን ደግሞ እዛ በሀብር በሰላሳ ብንል ደግሞ ይሄ እኛም ዝሮ ዝሮ ጠቀሜታ ላይ ትንሽ እንዲያ ስላለና ይህን ደግሞ ብትባበሩን እያለን ስለሆነ እንጂ ይህን ድርጅቱ በጣም ምርጥ ድርጅት ነው። በውሃውም ዙሪያ ዝሮ ዝሮ እኛ አሁን ትንሽ የውሃ ዙሪያ ደግሞ ያው ዚህ እንትኑ ላይ የሆነ ቱቦ ሆነና ያነ ደግሞ በጣም የሆነ ወይላሚራ ነገር ወይም ደግሞ በስሚንቶ ነገር አድርገው ቢያሸጋግሩን፣ ይሄ የተቋረጠ እንትንም አለ እዚ አሁን በራሳችን እየጫር ነው ስለምንወጡ ያንነው ቢቀጡልን፣ ከዛም መጥቶ ደግሞ ከዚህ ከሶስት አካባቢ ላይ የውሃ ጋን ቢሰራልን። እንግዲህ በዚህ በካልም ፕሮጀክት የወረዳው ፎካል ነኝ። አጠቃላይ በ26 ተፋሰሶች ይሰራል። በአንድ ቀበሌ ይህ ፕሮጀክት እንግዲህ ከጀመረ ስድስተኛ አመቱን ይዟል። በዚህ ስድስት አመት ውስጥ እንግዲህ የተዘዋዋሪ ብድር በአትክልትና ፍራፍሬ በዋን ታይም ኢንቨስትመንት፣ በእነዚህ ስራዎች ይሰራል። ጥቅል እንግዲህ በእነዚህ 7393 ተጠቃሚ አባል አለን። ይህንን አባል ይዘን ተፋሰሱ ተጠቃሚ በማድረግ እየሰራን ይገኛል። እንግዲህ ዛሬ እዚህ በምንገኘው 031 ቀበሌ ገመር ተፋሰስ ይባላል። በዚህ ተፋሰስ ውስጥ እንግዲህ የተለያዩ ስራዎች ይከናወናሉ። ወጣቶችን በአትክልትና ፍራፍሬ፣ በድንች ክላስተር፣ በእንስሳት እርባታ፣ በደን ልማት ሙሉ ስራዎችን እየሰራ ይገኛል ይሄ ፕሮጀክት እንግዲህ። ይሄ ፕሮጀክት ከሰራቸው አንዱና ዋነኛው ተግባሩ እንግዲህ ወጣቱ ከስርዓትነት ተነስቶ ይሄን የምንመለከተውን ቦታ ምንም አይነት ጥቅም የማይሰጥ ነበር። ብዙ ውሃዎችን መስኖ አቀፍ ነው፣ ነገር ግን የሚሰጠው ጥቅም የለም ነበርና በዘንድሮ ዓመት ወጣቶችን አባል በማፍራት ወደ አባል ወደ ተፋሰሱ ተጠቃሚ በማድረግ ወደ 200 ሺህ ብር በካል ፕሮጀክት በመደገፍ 47 ኩንታል ምርጥ ዘር ድንች በማምጣት ለ43 ወጣቶች ለማሰራጨት ተሞክሯል። ከነዚህ ውስጥ 32ቱ ወንድ፣ 11 ሴቶች አሉ። ጥቅል 25 ሄክታር መሬትን ይሸፍናል። ይሄ ድንች ክላስተሩ ከድንች ክላስተሩን በተጨማሪ ፓፓያ አለ፣ ማንጎ አለ፣ ቡና አለ። እነዚህን ነገሮች ሙሉ እነዚህን ወጣቶች ተጠቃሚ ለማድረግ ያው ፕሮጀክቱ ነቅሶ እየሰራ ይገኛል። ከዚህ በተጨማሪ እንግዲህ በዘንድሮ ዓመት በሰራ ነው በሁለት ነጥብ አምስት ሄክታር መሬት ላይ እነዚህ ወጣቶች ያው ድንች ክላስተር ሰርተው በመገኘት ለሙከራ ወደ አራት አርሶ አደሮች እንዲጭሩ አድርገናል። ከነዚህ ውስጥ እንግዲህ መጠበቅ የሚችለው ዜሮ ነጥብ ዜሮ አንድ ሄክታር መሬት ላይ እንግዲህ አንዱ አርሶ አደር አራት ወይም አምስት ኩንታል ማምረት ይችሏል ማለት ነው። እንግዲህ ከአርባ ሰባት ኩንታሉ አራት አርሶ አደሮችን በማስጠቀም ብቻ ወደ ሀያ ኩንታል ማምረት ተችሏል። እንግዲህ አርባ ሶስቱ ሲያመርቱ ቢያንስ ከዚህ ከሁለት ነጥብ አምስት ሄክታሩ ወደ ሶስት መቶ ስልሳ ኩንታል ድንች ማምረት የሚቻልበት ሁኔታ ነው ያለው። እንግዲህ ይሄ በመመረቱ እንግዲህ እነዚህ ወጣቶች ከዚህ ከዘመናት በፊት መሬቱን እያንጋጠጡ ከማየት ውጭ ምርታማነት የሌለው ነበረ። በዚህ ፕሮጀክት ግን ይህንን አምርተው እራሳቸውን ሊለውጡ፣ አካባቢንም ሊጠቅሙ የሚችሉበት ሂደት እየተመቻቸ ነው። ነገር ግን እነዚህ ወጣቶች በአሁኑ ሰዓት የገጠማቸው ምንድን ነው? ያመረቱን ምርት ገበያ ላይ አውጥቶ ከመሸጥ አንጻር የገበያው የግዢው በመርከሱ ምክንያት እነዚህ ወጣቶች ተጠቃሚ ለማድረግ አልተቻለም እና መንግስት እዚህ ላይ ገበያ አመቻችቶ ሊሸጥላቸው የሚገባውን ነገር ሊተባበርላቸው ይገባል የሚለውን ጥቅል ለማንሳት ትፈልጋለሁ። እንግዲህ ይሄ የአየር ንብረት ለውጥ ካል ብዙ ስራዎችን ቢሰራም ወጣቱ ተጠቃሚ ማድረግን ግን የመጀመሪያው እንት ነው። ስለዚህ ይህን ይህን ነገሮች ስንሰራ በአካባቢው የሚገኙ የተፈጥሮ ደኖችንም በመንከባከብ ጥቅል የሚሰራበት ሂደት ይገኛል። ቀጣይም ሌላ ወጣቶችን በማስፋት በድንችም በፓፓየም በማንጎም በተለያዩ አትክልትና ፍራፍሬዎች ለማሳተፍ ከፍተኛ ጥረት ያደርጋል። በዚሁም ገጥሞ ተነስቶ ወደ 1.7 ሚሊዮን ብር ሞዴል መንደር ላይ እንግዲህ በዶሮ እርባታ ሴቶችን መጫትና ነፍሰ ጦርን በማሳተፍ ወደ 2250 ዶሮዎችን በማሰራጨት ተጠቃሚ ለማድረግ እንግዲህ አቀናጅቶ እየሰራ የሚገኝ ፕሮጀክት በመሆኑ ይሄ ለቀጣይም ተጠናክሮ ከቀጠለ ለወረዳዋን ብሎም ለሀገሪቱ ትልጅ ትልቅ ኢኮኖሚ የሚሰጥ ስለሆነ መቀጠል አለበት የሚለው ነው። የእነሱን የወጣቶቹን ገበያ ግን መንግስት ሊያመቻችላቸው መቻል አለበት የሚለውን አስተያየት ለመስጠት ፈልጌ ነው። በዘንድሮ ዓመት በሰራ ነው። በሁለት ነጥብ አምስት ሄክታር መሬት ላይ እነዚህ ወጣቶች ያው ድንች ክላስተር ሰርተው በመገኘት ለሙከራ ወደ አራት አርሶ አደሮች እንዲጭሩ አድርገናል። ከነዚህ ውስጥ እንግዲህ መጠበቅ የሚችለው ዜሮ ነጥብ ዜሮ አንድ ሄክታር መሬት ላይ እንግዲህ አንዱ አርሶ አደር አራት ወይም አምስት ኩንታል ማምረት ችሏል ማለት ነው። እንግዲህ ከአርባ ሰባት ኩንታሉ አራት አርሶ አደሮችን በማስጠቀም ብቻ ወደ ሀያ ኩንታል ማምረት ተችሏል። እንግዲህ አርባ ሶስቱ ሲያመርቱ ቢያንስ ከዚህ ከሁለት ነጥብ አምስት ሄክታሩ ወደ ሶስት መቶ ስልሳ ኩንታል ድንች ማምረት የሚቻልበት ሁኔታ ነው ያለው። እንግዲህ ይህ በመመረቱ እንግዲህ እነዚህ ወጣቶች ከዚህ ከዘመናት በፊት መሬቱን እያንጋጠጡ ከማየት ውጭ ምርታማነት የሌለው ነበረ። በዚህ ፕሮጀክት ግን ይህንን አምርተው ራሳቸውን ሊለውጡ፣ አካባቢንም ሊጠቅሙ የሚችሉበት ሂደት እየተመቻቸ ነው። ነገር ግን እነዚህ ወጣቶች በአሁኑ ሰዓት የገጠማቸው ምንድን ነው? ያመረቱን ምርት ገበያ ላይ አውጥቶ ከመሸጥ አንጻር የገበያው የግዢው በመርከሱ ምክንያት እነዚህ ወጣቶች ተጠቃሚ ለማድረግ አልተቻለምና መንግስት እዚህ ላይ ገበያ አመቻችቶ ሊሸጥላቸው የሚገባውን ነገር ሊተባበርላቸው ይገባል የሚለውን ጥቅል ለማንሳት ትፈልጋለሁ። እንግዲህ ይሄ የአየር ንብረት ለውጥ ካል ብዙ ስራዎችን ቢሰራም ወጣቱ ተጠቃሚ ማድረግ ግን የመጀመሪያው። ስለዚህ ይህን ይህን ነገሮች ስንሰራ በአካባቢው የሚገኙ የተፈጥሮ ደኖችንም በመንከባከብ ጥቅል የሚሰራበት ሂደት ይገኛል። ቀጣይም ሌላ ወጣቶችን በማስፋት በድንችም በፓፓያም በማንጎም በተለያዩ አትክልትና ፍራፍሬዎች ለማሳተፍ ከፍተኛ ጥረት ያደርጋል። በዚሁም ገጥሞ ተነስቶ ወደ 1.7 ሚሊዮን ብር ሞዴል መንደር ላይ እንግዲህ በዶሮ እርባታ ሴቶችን መጫትና ነፍሰጡርን በማሳተፍ ወደ 2250 ዶሮዎችን በማሰራጨት ተጠቃሚ ለማድረግ እንግዲህ አቀናጅቶ እየሰራ የሚገኝ ፕሮጀክት በመሆኑ ይሄ ለቀጣይም ተጠናክሮ ከቀጠለ ለወረዳዋም፣ ብሎም ለሀገሪቱ ትልቅ ኢኮኖሚ የሚሰጥ ስለሆነ መቀጠል አለበት የሚለው ነው። የነሱን የወጣቶቹን ገበያ ግን መንግስት ሊያመቻችላቸው መቻል አለበት የሚለውን አስተያየት ለመስጠት ፈልጌ ነው።